እኔ ከአዲስ አበባ እዚህ ድረስ የመጣሁት እሷም ብዬ ነው አይደል ሰው ስትፈልጉት እሷም እያየችው ነው ማለት እሷ አብርሃም ብዙ ፈለገችው አልሆነም አይደል እኔም ደግሞ ነፂን ፈልጊያት አይሆንም ብዬ አልተው ፋሚሊ የምሬን ነው የምላችሁ አንድን ሰው ፈልጋችሁ ስታጡት በጣም ይከፋችኋል ይደብራችኋል ይህን ነገር እናንተ ታቀቷላችሁ አልነግራችሁ ቴክስትም ብዙ ቴክስት ጽፌላታለሁ ግን ጋልጋላይሆ ሰላም ሰላም ሰላም። ውድና የተከበራችሁ የኔ የአቤቲው ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በአንድ ቪዲዮ መጥቼላችኋለሁ። ማለት ሰሞኑ እየተፈጠረ ባሉት ነገር በአብሬሽና በነፂ ዙሪያ እኔ ደግሞ ዛሬ መጣሁት ከትላንቱና ሞሪያ ቪዲዮውን አይታ እንድትመልስልኝ ነፂ የሆነ ቪዲዮ ሰርች የላት ነበር። እኔ አንቺን ልክስሽ ፈልጋለሁ ብያት ነበር ማለት አግኝቼ ሰሞኑ ትንሽ እንትን ስላለች እና በሱ ነገር ምናምን ከኔ ጋር እንድትሆን አብረን ቪዲዮ እንድንሰራና ትንሽ ልክሳት የምፈልገው ነበር እና በሱ ላገኛት ምናምን ከዚህ በፊትም ደጋግሜ ስልክ ደውዬላታለው ምናምን፣ ልታነሳልኝ አልቻለችም። ቴክስትም አድርጌላት በዛው ልክ ብዙ ጊዜ ሞክሬላታለው ግን አላነሳችልኝም እና አሁን ደግሞ ትላንትና የሆነ ቪዲዮ አይቻለው። ትላንትናም እንደዛው ከትላንት ወዲያ ቪዲዮ ለቅቄ ትላንትና አይታ ተደውል ስልክ ታነሳልኛለች ብዬ ነበር የጠበቅኩት። እሷም ልታነሳልኝ አልቻለችም። ስለዚህ አሁን ማለት እንትን መሄድ እኮ አሪፍ ነው። ቤተ ክርስቲያን ጸበል መሄዷ የሚከፋ ነገር አይደለም። ምክንያቱም ያስፈልጋታል፣ እሷ ማለት ነው። ስለሚያስፈልጋት ነው የሄደችው። እኔ ይሄንን አውቃ መገንዘብ ራሱ ሳናደልቅ አላልፍም። በሰው ህይወት ገብታ በጥብጣ የሰውን ህይወት አበላሽታ ባለትዳር በሆኑ ሰዎች መሀል ገብታ ሚስት ከቤት እስክትወጣ ባልና ሚስት ተጣልተው መታረቅ እስኪያቅታቸው ድረስ የሰውን ህይወት አበላሽታ ይሄ ፈጣሪ እንኳን አሁን ወደ ጸበድ ወይ ወደ ገዳም መሄዷ በጣም አሪፍ ነገር ነው። ግን እኔ ከሁሉም ያናደደኝ አንድ ነገር አለ እና በጣም አቴንሽንን የሳበው ነገር ማለት ነው፣ ይህ ሁሉ ጊዜ ስደውልላት ለምንድነው ስልክ ልታነሳለኝ አልቻለችው? እኔ እሷን በቃ ማለት አላርል በተለየ መንገድ እሷ አብርሽ ጋር እንደሄደችው አብሪሽ እንከባከበኛል። አብሪሽ በተለየ መንገድ እኔ እሷል እንከባከበትና ብዙ እንትልላት ቃል ገባላታለሁ። የምር ነው፣ በእናንተ በፋሚሊ ፊት ማለት ነው። እኔ አሁንም የመጣሁት አሁን እውነት ነው፣ ጸበል ላይ ነው ያለችው፣ ግን ከተመለሰች በኋላ ስልክ እንድታነሳልኝ ነው የምፈልገው። ስልክ አንስታልኝ ተገናኝተን አውርተን ያለውን ነገር አውርተን እኔ ከእሷ ጋር መሆን እሷ ከኔ ጋር ሆና በቃ ሰሞኑ በጣም ብዙ እንትን ብላለች። ካያቸት በደንብ ልብ ብላችሁ ከተመለከተችዋት አዲስ አበባ ሄዳ ከመጣች በኋላ በጣም እንትን ብላለች እና እኔ ከአዲስ አበባ እዚህ ድረስ የመጣሁት እሷም ብዬ ነው አይደል? ሰው ስትፈልጉት እውነት ነው ማለት እሷም እያየችው ነው ማለት። እሷ አብርሃም ብዙ ፈለገችው አልሆነም አይደል? እኔም ደግሞ ነፂን ፈልጊያት አይሆንም ብዬ አልተወውም። ነዚህ መፈለግ ማለት ነው። ከተመለሰች በኋላ ስልክ ካነሳችልኝ፣ ከተገናኘን የምሬ ነው ምላችሁ። በቀጣይ ቪዲዮ እሷ ከዛ ከተመለሰች በኋላ በቀጣይ ቪዲዮ ከነዚህ ጋር እንመጣላቸዋለን ብዬ የሚል ተስፋ አለኝ። ስልክ ካነሳችልኝ፣ ከተገናኘን፣ ቴክስቴን ከመለሰችልኝ እና ፋሚሊ የምሬ ነው ምላችሁ። አንድ ሰው ፈልጋችሁ ስታጡት በጣም ይከፋችኋል፣ ይደብራችኋል። ይህን ነገር እናንተ ታውቃላችሁ፣ እኔ አልነግራችሁም። እና እኔ የምርን ከስን ጊዜ በላይ መሰራች የደወልኩላት፣ በዛው ልክ ቴክስትን ብዙ ቴክስት እጽፌላታለሁ። ግን ጥፋቱ ወይኔ አንተን ማየቱ ይቅርታ ፋሚሊ ማለት ትንሽ ስሜታዊ ሆኜ ነው፣ ነገሩ ስላናደደኝ ነው። ማለት በዚህ ልክ ይሆናል ብዬ አልጠበቅኩም ነበር። እሷ እኔን ራሱ በዚህ ልክ ትገፋኛለች፣ ወይም ደግሞ ስልክ አታነሳለኝ። ማለት ለማታውቁ ሰው እንኳን እኮ ስልክ አንስታችሁ ታወሩታላችሁ፣ እሷ ግን ይህንን ማድረግ እንኳን አልቻለችም። በእርግጥ ልክ ነው ብዙ ነገሮች ሊያናድዷት ይችሏል፣ ግን ሰው ይሄ ሁሉ ሰው ስልክ እየተደወለለት እንዴት ነው ላያነሳ የሚችለው? እኔ አሁን ሌላ ጥርጣሬ ውስጥ ሁላ እየከተተኝ ነው ያለው ይህ ነገር ማለት ነው። እንዲህ የማታውቁት ሰው እንኳን ተሳስቶ እንኳን የደወለላችሁ ሰው ታነሱለትና ካላወቃዎች ተሳስታልትቷላችሁ አይደል? ግን እሷ ግን ይህ ሁሉ ጊዜ ስቀጠቅጥላት ቴክስት ሳደርግላት በእርግጠኝነት የሚሆነው ስልኩን አውቃው ነው ቪዲዮውም አይታው ነው የሚሆነው ከትላንት ወዲያ የለቀኩት ቪዲዮ ላገኘሽ ፈልጋለሁ ምናምን ብዬ በሰራሁት ቪዲዮ ሁላችሁም ሼር እያደረጋችሁላት ነበር፣ አይቻለው። በእርግጠኝነት ቪዲዮውን አይታ ነው የሚሆነው እና ወይ የሆነ ትንሽ ድረስ ፈልገኝ ምናምን በሚል ነው ወይም ደግሞ ብቻ ፋብሌ፣ እኔ ምን እንደሆነ አላቅም። እና እናንተም ደጋግማችሁ ይህንን ቪዲዮ ማለት ነው ሼር አርጉላት፣ ደጋግማችሁ ሼር አርጉላት። ምናልባት ካየችው እዛ ሆና ላታዩ ትችላለች፣ ፋሚሊ ላታዩ ትችላለች። እርግጥ ነው ግን፣ ከተመለሰች በኋላ ካየችው እንድታገኘኝ እፈልጋለሁ። በቃ ነው የምድነው ብላችሁ እንድታገኘኝ። እኔ ከእሷ ጋር ልክሳት እፈልጋለሁ። በቃ ያው አሁን እሷ መቼም ተመልሳ ወደ አብርሃም የምትመለስ አይመስለኝም። ምክንያቱም አሁን ላይ አብርሃም እና ሩታ ከመታረቅ ጫፍ ደርሰዋል። ትናንትናም ተገናኝተው ነበር። ያው ቪዲዮ ያያችሁ ሰዎች አይታችኋል። አብርሃምና ሩታ ተገናኝተው ለዛሬ በደንብ እንዲያወሩበት ሩታ ለአብርሃም ቀጥራው ነበር እሱን አይታችኋል። እና አብርሃምና ሩታ አሁን ላይ ከመታረቅ ጫፍ ደርሰዋል። ይታረቃሉ ብለን ተስፋ እናደርጋለን። እና ከእነሱ የተወጣ የራሷን ህይወት እንድትጀምር በቃ እንትን ማለት ነው እንጂ ያለባት አሁንም ተመልሳ ወደ እነሱ የምትሄድ አይመስለኝም እኔ እና ከዛ ከተመለሰች በኋላ ታገኘኛለች የሚል ተስፋ አለኝ። እኔም ብታገኘኝ ደስ ይለኛል። እና ፋሚሊ እግዚአብሔር ፈቅዶ ከጸበል ከተመለሰች በኋላ ተሳካ፣ ይህን እሷ ምንድን ነው የምሬን ነው ፋሚሊ፣ በተለየ መንገድ ከሌላው ጊዜ በተለየ መንገድ ላይክ እያደረጋችሁ ሼር እያደረጋችሁ አድርሱልኝ እና አገኛትና በቀጣይ ቪዲዮ ከእሷ ጋር ነው የምታየኝ። ፋሚሊ የምድርን ነው የምላችሁ፣ ከእሷ ጋር ታዩኛላችሁ። እሷን በሰላም ትምጣ እና ፋሚሊ እኔ እናንተ የምላችሁ በቃ ሼር እያደረጋችሁ አድርሱላት። እኔ ከዚህ በላይ ምንም ልላችሁ አልፈልግም። ማለት ምንም ልላችሁ ነገር የለም። በቃ እኔ እሷን ላገኛት ፈልጋለሁ ነው ያልኩት። በቃ ላገኛት ፈልጋለሁ ፋሚሊ። በቃ በቀጣይ ቪዲዮ እንገናኛለን።